ሲያንተ ኮንት ጋር እንጂ ለሷ ሲያንስባት ነው እንጂ በጣም ትንሽ ናት። ከዚህ በላይ ብዙ ማድረግ አስባለሁ ወደፊት ደግሞ አብረን የምናየው ይሆናል ማለት ነው። የመጀመሪያ ልጄ ወደዚህ ምድር እየመጣ ነው ታውቃላችሁ። አባቱ የአባትነት ስሜትን ማሳየት ፈልጋለሁ። ገና ሳይወጣ ሲወጣ ደግሞ አይቆይ ያው ታውቃላችሁ። እንዴት ነው ካሜራ መንከቻ ልክ መታስገባ ደስ ይለኛል። ብዙ ነገር በልጅነት የመውደድ ሀሳብም ህልምም አልነበረኝ። ታውቃለህ እሱ ታውቃለህ፣ ግን ያው እኔ ትገባበታለህ። አንዳንዴ የሆነ የሚያስደስት ሰው ሲኖር ለዛ ሰው ደስታ ስትል አንተ እራስህ ደስተኛ ሆነህ ትኖራለህ በዚህ ነገር ማለት ነው። ለደስታው ብለህ ሳይሆን ነገር ያደረጉት ለደስታው ብዬ ሳይሆን ግን

አሰላም አለይኩም ወረህመቱላሂ በረካቱ። እንዲሁም ክርስቲያን ገኖች ሰላም ሰላም ብያለሁ። ለከዶ ጅማ ቲዩብ በአዲሱ የሆናችሁ ላይክ፣ ሼር፣ ሰብስክራም አርገው እንዳትረሱም ማለት ነው እና ኮመንት ላይ ኮመንት ላይ እኔ ማለት ነው የምታሽቃብጡ ሴቶች፣ የምትሳደቡ ሴቶች፣ የምታሞግዙ ሴቶች እናንተ ቆይ የሆነ ፎቶ አምጥቼ ላሳያችሁ። እና ከዛን ይሄ እስቲ ወደኋላ ተመልሳችሁ ማይንዳችሁን አሰሩት። አያችሁ ፎቶን፣ ሶፊ ከተዌ ጋር፣ ሶፊ ከፉሃድ ጋር። ያኔም እኮ ከቶፊ ጋር ልንጋባ ነው፣ ቀን ተቆርጠዋል፣ ተመልሰን በቃ አንድ ላይ ይሆነናል፣ ኒካችን እንትን ልናድስ ነው ምናምን ሲሉ አልነበረም? ከዛን፣ ከኢሳቅ ጋር መጣች። ከዛን ደግሞ ከፉፉ ጋር አሁን መጠች። እናንተ ድራማ እየሆነ የሚገባችሁ መች ነው መች ነው? መች ነው የምትነቁት? በጎች ማለት ነው። በጎች እንዴ። በግራሱ እኮ ቤቱን በደንብ አድርጎ ይለያል። ደግሞ ቶፊቅ ዛሬ ስታወራ ልጄ ልጄ ልጄ እያልክ ነበር ስታወራ የነበረው። ገና ካረገዘች ስንት አራት ወራ ምናምን፣ ፆታ አራት ወር፣ ሶስት ወር፣ ወር ፆታ በዚህን ጊዜ ይታወቃል እንዴ መች ነው አንተ በቃ ልጄ ሲመጣ እንደዚህ አድርጌ ልጄ ሲመጣ እንደዚህ አይነት ልብስ ለብሼ ልጄ ሲመጣ በዚህ ነገር አስተናግጀው ምናምን እያል ክሰት ተቀባጥር ነበር ና በጣም ነው በጣም ነው ያሳቀኝ ማለት ነው ሲቀጥል ደግሞ እናንተ እርጋጦች የአላህን ስም እያስገባችሁ አትስሩ ወላሂ፣ እኔ በዚህ ድሜ አረግዛለሁ ብዬ አስቤ አላቅም። ምናምን ካወዲ፣ አንቺ እኮ ሀያ ቤት ልትገቢ ነው። እንትን ምንድን ነው ፈረስ ልትሆኚ ነው? ከአስራ ሁለት አስራ ሶስት አስራ አራት ቤት እየወለዱ ያሉ እኔ ገና ህጻን ነኝ፣ አንተን ለማስደሰት ብዬ ነው ምናምን እያልሽ የምትቀባጥሪው ውሸት እንደሆነ እናውቃለን። ደግሞ እናንተ በጎች ማለት ነው እንትና ማናት፣ ሮዚ የቶፊቅ እህት ናት። ሮዚ የቶፊቅ እህት ናት። እሺ፣ ኮመንት ላይ እየገባችሁ አትሰዳደቡ። ኮመንት ላይ የገባችሁ ፉፉዬ፣ እንትናዬ፣ ምናምንዬ እያላችሁ አትሰዳደቡ፣ አትሰዳደቡ። ስማውጡልን ለልጆችን ስማውጡ ምንድን እናወጣላችሁ? ሲጀምር ማለት ነው። አብዛኛውም ኮመንት ላይ ራሱ ያለ ኒካት ወለደ ልጆች ልጅ የእናቱ ነው እና ያለኒካ የተወለደ ልጅ ኛ ስም እናወጣም እያሉ ሲናገሩ ነበርና፣ እዛ በቃ ይጨፋጨፋሉ። ምን አገባሽ እንትን ብለሽ እና በአደባባይ በቃ የዜና ልጅ አርግዘሽ ደግሞ በአደባባይ እውነት ቢሆን እራሱ እንዲሁ አታፍሬም። ነገሩ በዚህን ዘመን እኮ አሁን ይሄ እፍረት ነውር በቃ ይሄ ወይኔስ ማለት ቀርተዋል። አይሞራቸው በበር ምናምን ተደፍነዋል። ደግሞ ልክ ጀብድ እንደሰራ ሰው ለልጄ ስም አውጡለት፣ ልጄ በቃ እዚህ ምድር ሊመጣ ትንሽ ነው የቀረው፣ ምናምን ምናምን። አንተ ገና ያልተወለደ ልጅ፣ በቃ ውሸት መሆኑ ራሱ እኮ በዚህ ያስታውቃል። ለምን ፆታውን ሳታቅ አንተ በወንድ ነው በወንድ ነው እንትን ያልከው ያለው ያወራ በቃ ወንድ ነው፣ እንደዚህ ነው፣ ስም አውጡለት ምናምን ምናምን እያልክ ስታውራ ነበረ። ትክክለኛ መረጃ ቢሆን ግን ያው ለልጄ ገና ለምትመጣው ወይ ደግሞ ገና ለሚመጣው እያለ ነው ሰው የሚያወራው እንጂ ለልጄ ስም አውጡለት ልጄ ሲመጣ አሁን ከሱ ጋር አድጋለሁ፣ ልጄ ሲመጣ ከሱ ጋር እቦርቃለሁ ምናምን ምናምን ምናምን። በደንብ አድርጋችሁ አታጥኖም እስክሪፕቱን አይኔ ሕጋዊ ሚዲያ አይቲው መጨረሻ እንደዚህ መሆን የተከበርክበት መንደር ማለት ነው። የተከበርክበት መንደር ነበር እኮ የሐለሌዎች መንደር ቲክቶክ ነበረ ቁም ነገር ትልልቅ ሰዎች ብዙዎች ደግሞ ትምህርት የሚማሩበት በቃ አሪፍ አሪፍ ነገር ያለበት ዩቲዩብ መንደር ነው። ዩቲዩብ ሞል ነው ምንድን ነው ቲክቶክ ደግሞ ጉሊት ነው የሚባል ነበረ። አሁን እኮ እናንተ የቲክቶክንም ጉሊት እዚያ ያምጥታችሁታል። እንዳለ ዕድሜ ለቡታጅራ ዩቲዩበሮች፣ አሁን ላይ ማንም ልክ በቃ መጥፎ ነገር ይዞ ካልመጡ እንጂ እንደማይታይላቸው ነገር መጥፎ ነገር በቃ ግዴታ እንደሆነባቸው መጥፎ ነገር ነው እዚህ የሚመጡት ማለት ከባህላችን ጋር የማይሄድ ነገር። ልክት መጀመሪያ ላይ አሪፍ አሪፍ ነገር ቪዲዮች ይሰራሉ፣ ምናምን ካፕልም ሆኖ ምን ሆኖ ልክ ሰው እንደወደዳቸው ሰው የሰውን ፍላጎት ሰው እንደተቀበላቸው ሲያውቁ ሰው ምንድን ነው የኢትዮጵያ ሕዝብ ሴንሴቲቭ ጎኑ ምንድን ነው? በቃ ሲቸገር ሰው ልጅ ማየት አይወዱም፣ ሲያለቅስ ማየት አይወዱም፣ ሲከፋቸው ማየት አይወዱም። በተለይ ደግሞ በእኛ ማህበረሰብ ውስጥ ባልና ሚስት በቃ ሲለያይ ምናምን። ሌላ ሀገር አሁን ባልና ሚስቶች ተለያይቶ ልጅ ራሱ በመሀል ካላቸው በቃ እንደ ወንድምና እህት ህይወት ይቀጥላል። እሷም የራሷን ህይወት፣ እሱ የራሱን ህይወት በማላቸው ግን ልጅ አለ። ልጃቸውን ደግሞ እየተነጋገሩ እየተሳሰቡ ምናምን ያሳድጋሉ። በእኛ ማህበረሰብ ደግሞ በቃ ይሄ ልጅ ልጅ ከተወለደ በኋላ አንድ ባለትዳር እንዲለያየ አይፈልጉም። ለልጅሽ ስትዊ ቻይ፣ ለልጅሽ ስት እንደዚህ ሁኚ፣ ለልጅሽ ስትሆኚ እያልሽ በቃ ለልጅሽ እያልሽ ህይወትሽን እየሰጠሽ ኑሪ ነው የሚባለው ለዚህ የኢትዮጵያን ህብረተሰቡ ማይንዳቸውን ስላጠኑ ይሄ መለያትን ነገር ምናምን ምናምን ስለማይወዱ በተለይ በባለ ትዳር ውስጥ መጀመሪያ ላይ ሲመጡ አሪፍ አሪፍ ቪዲዮዎች ይሰራሉ፣ ከህዝቡ ተቀባይነት ያገኛሉ። ከዛም ምንድን ነው የሚያደርጉት? በቃ ሰው እንዲጣላ ምናምን ጥልል ምናምን ስለማይፈልግ ከዛ ወደዛ ሲገቡ ብእይታውም ደግሞ ወይን እንዴት ተጣሉ፣ ዛሬ ተታረቁ፣ ዛሬ እንትን አሉ ምናምን እያለ ሰው የሰውን ሰላም ስለሚፈልግ፣ እናንተ አሁንማ ውሸቱ እኮ በቀድሮ መዝናኛ ነበር አይደል? አሁን ደግሞ ያም ስትሄዱ ተጣለች፣ ይህም ስትሄዱ ተፋተች ይህምጠሪ በቃ እንዲህ የሚያዝናና ነገር ስለሆነ አስጠላን። ሁላችሁም አንድ አይነት አይዴ የቡታጅራ ይበቀናል እስቲ ምን አለ እንደው አሪፍ የሆነ ባልና ሚስት ዘይ ያለውን ነገር ይዛችሁ ብትመጡ። ግዴታ ከውሽማ ጋር ከሴት ከሌላ ሴት ጋር ካልመጣን እንጂ ቪዲዮአችን አይታይም ያላችሁ ግለሰቦች፣ እናንተ ደግሞ ሰብስቦ ማቃጠል ነበር። አላህ ወላህ ሲሉ ደግሞ ማያፍሩ ዜጎች፣ ኧረ በዚህ የሚመጣ ገንዘብ እንደው መጨረሻችሁ መጥፊያ ነው የሚሆነው። መቼስ አላህ ይስቱር አሌኩም ይስቱር አሌና አላሁ ያንተ እንደ መጨረሻ አይና ሳምረኝ፣ ሳታጃጅለኝ ግደለኝ እንደዚህ እንዳሳምርከኝ ማለት ነው። እና በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አሌኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ።